በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር በጎነቱ፣ ፍቅሩ፣ ምሕረቱ የጠበቀ የሚያኖረን የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን በድንጋሌ ስጋ በድንጋሌ ነፍስ ከምትሆን የተወለደ መስቀል ላይ ዕዳ ሊከፍል በተሰቀለ ጊዜ ዕዳ የተከፈለለት የዳነ ሕዝብ ሀብተ ወልድ ስመ ክርስትና የተሰጠው ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ፣ ሰላም ለእናንተ ይሁን። እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ እስከ ዘላለም ክብር ምስጋና ይገባዋል። የተወዳችሁ እግዚአብሔር ልጆች እግዚአብሔር ይፈቅድ መጋቢት 20 እና 21 የፊታችን ቅዳሜ ነውድ ሳምንት ማርች 29-30 በሁለት ቀን ማታ ለእመቤታችን ቅድስት ድንግል ማርያም ወልቅዴ ደብረ ጽዮን የገቢ ማሰባሰቢያ መርሃ ግብር አለን። በጣም ትልቅ ቤተክርስቲያን፣ ጥንታዊ ቤተክርስቲያን፣ የብዙዎች እናት ወዳዲያ ይላፋት የሆነች ቤተክርስቲያን ናት ነገር ግን ብዙ ልጆች እንዳፈራች መጠን ደግሞ በምትሰራ በምትገነባ ጊዜ አብረናት ቆመን ልናገለግላት፣ የዓለምን ህዝብ ሁሉ ነው የምትጠራ ወይ የምትሰማው፣ ኤርትራን ኢትዮጵያንም። በዚያ ቀን ማታ አዳር ነው የምንሰራው ከሁለት ሰዓት ጀምሮ እስከ ሌሊቱ፣ ሁለቱም ቀን ከተለያዩ የሚዲያ ባለሙያዎች ጋር ሆነን በቲክቶክ እና በዩቲዩብ የቀጥታ ስርጭት እንደ ስራ እንሰራለን። በቤታችን ምንጣፍ፣ መብራት፣ በር እንገዛለን እና አስባችሁበት ጠብቁኝ። እግዚአብሔር ገንዘብ ያላችሁ ምን ልስራ ብላችሁ አስራታችሁን ያስቀመጣችሁ ሁሉ አስባችሁበት እንድጠብቁን አደራ እላለሁ፣ አሳስባለሁ። ከዛ ድረስ እንዳትረሱት። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ እግዚአብሔር ሊያስተምረን የሚወደው እግዚአብሔር ያስቀመጠውን በህይወታችን ውስጥ ያስቀመጠልንን የተሻለ ህይወት ባስቀመጠልን ቦታ ነው የምናገኘው። እና ግን ወደዛ ቦታ ለመሄድ በውስጣችን የመወሰን ጠንካራ ቆራጥነት ወይም የመወሰን አቅም በጣም ያስፈልገናል። ለምሳሌ አብርሃም አንድ ልጅን ሰዋልኝ ባለው ጊዜ የሦስት ቀን መንገድ መሄድ ነበረበት። እሱ ከነበረበት ከቤተሳቤ ተነስቶ ወደ አሁ ወደ ሞሪያ ተራራ ለመድረስ ሶስት ቀን መንገድ መሄድ ነበረበት። እግዚአብሔር ያስቀመጠለት ያቀደለት ያየለት ቦታ እዛ ነበር። ሞሪያ ተራራ ልጁ ይስሐቅ የሚሰዋበት የልጁ ደም የሚፈስበት ተራራ አይደለም። ሞሪያ ተራራ እግዚአብሔር መልካም ነገር ያስቀመጠለት በእጸ ሳቤቅ የተያዘ በግ ያስቀመጠለት ተራራ ነው። እግዚአብሔር ልጁን ከሞት አትርፎ በልጁ ፈንታ የሚሰዋው በግ የተቀመጠበት ተራራ ነው ሞሪያ ተራ። ነገር ግን ወደዛ ለመድረስ ብዙ ተራሮችን ማለፍ ነበረበት። ምን ችግር አለ? ይህን ያህል መንገድ በሽምግልና ከምትሄድ ቀረብ ያለ ከፍ ያለ ኮረብታ ተራራ ፈልገን ለምን አትሰዋለትም? አላለው። ስሜቱ የወላችሁ እግዚአብሔር ወዳስቀመጠልንና ወዳየልን ቦታ ስንሄድ ትልቁ ፈታኛችን ስሜታችን ነው። ስሜታችን የምናዳመጠው ከሆነ እግዚአብሔር ካለው በላይ የማለት አቅም ስላለው መንገዳችንን አቋርጠን እንድንመለስ ሊያደርገን ይችላል። ለምሳሌ የሎጥ ሚስት ወደ ዙዓር ተራራ እንድሸሹ ተነግሯቸው ሀገር እየተቃጠለ ዞርላችሁ እንዳታዩ ተብለው እየሄደች ነው። ግማሽ መታለች፣ ግማሹን መንገድ በእግዚአብሔር ፈቃድ እግዚአብሔር ያለውን ሰምታ መታለች። ነገር ግን መንገድ ላይ ግን ስሜቷ አሸነፋት። የስሜቷ ድምፅ አሸነፋት። አርጊው፣ አርጊው፣ አርጊው፣ በይው፣ በይው የሚላት ድምፅ አሸነፋት። ስለዚህ ቆመችና ወደ ኋላ ዞር ስትል ድንጋይ ሆነ አገረች። ያለች ሴት እንግዲህ፣ ስሜታዊነት ወይም ስሜታችን ብቻ እየሰማን የምንወስን ከሆነ ውጤታችን ሕይወቱ ድንጋይ ወደ መሆን ሕያው የሆነው ነገር ድንጋይ ወደ መሆን ወደ መበላሸት ይቀየራል ማለት። ስለዚህ ውጤት ከተበላሸ ያን የተበላሸ ውጤት የሚያመጣ ውሳኔ ለመወሰን የሚያነሳሳልን ነገር በጣም መጠንቀቅ አለብን። እሱም ስሜታዊነት። ብዙ ጊዜ እግዚአብሔር ባስቀመጠልን ቦታ እንዳንደርስ ስሜት ነው የሚከለክልን። አሁን ብዙ ሰዎች ወደ ቤተ ክርስቲያን መሄድ ለምንድነው ማይደፍሩት ማይሞክሩት? ብዙ ሰው ኦርቶዶክሳዊ ቤተክርስቲያን አይሄድም። ብዙ ኦርቶዶክሳዊ ቤተክርስቲያን የሚሄደው የትክለት ቀን፣ የንግስት ቀን፣ የጥምቀት ቀን ምናምን ነው። ጠጋ ብላችሁ የምትጠይቁት ወደ ቤተክርስቲያን ለመሄድ ሲጀምር የሆነ ነገር ደስ የሚያለው ነገር አለ፣ የሚቀፈው ነገር አለ፣ ከስሜቱ ውስጥ የሚደመጥ ቅዝቃዜ ያለ ያን ስሜቱን ያዳምጥና ከቤተ ክርስቲያን ይቀራል። እግዚአብሔር ግን የሚለወጥበት የለወጡ ተራራ አድርጎ ያስቀምጣት ቤተ ክርስቲያን ነ በህይወቱ ጣምር የሚያይበት የበረከት ቦታ ሰርግ ቤት ቤተ ክርስቲያን ናት። አንዱ ብዙ ሆነ የሚበረክትባት የበረከት ቤት ቤተ ክርስቲያን ናት። ከምድር ከሰማይ የተዘረጋው መሰላል የምናይባት ቤት ቤተ ክርስቲያን ናት። በታይታችን ኢየሱስ ክርስቶስን ምንዳሰስባት፣ ምንበላበት፣ ምንጠጣበት፣ ምናቅፍበት፣ ምንስምበት ቤት ቤተክርስቲያን ናት። ግን ብዙ ክርስቲያኖች ቀርተዋል ከቤተክርስቲያን ለምን ምትሉ? ስሜታቸውን ስለሚያዳምጡ እግዚአብሔር ካየላቸው ከበረከቱ ቦታ አስቀርቷቸዋል። ስሜት የድካም ስሜት፣ የመሰልቸት ስሜት፣ ቀድሞ የመገመት ስሜት፣ የመተቸት ስሜት ቆርጦ ይጥሏል መንገዳቸውን። ምን እዛም ቤር ቄስ ነው የሚለፈልፈው እንዴ ነው ብለው ብለን እንድናጣጠል ስሜታችን ሲያስገድደን ለዛ ተሸንፈን ከእግዚአብሔር ቤት እንቀራለን። በዚህ ምክንያት ስሜት ከእግዚአብሔር ሀሳብና ድምፅ በላይ ስለሚበልጥ መባረኪያችንን ቦታ አርቀን በዓለም ሕያው የቆመ ግን የሞተ ሰው ሆነን እንኖራለን። የመጠጥ መጫወቻ ሆነን የሱስ መጫወቻ ሆነን የቀቢጸ ተስፋ የተስፋ መቁረጥ መንፈስ መጫወቻ ሆነን እንኖራለን። ስሜታችንን ስላዳመጥን፣ አያችሁ፣ እግዚአብሔርን ሰምተን ቢሆን ሀሳቡን ሰርተን ቢሆን እንደ አብርሃም ጨክነን ነው የምንሄደው። ሶስት ቀን መንገድ ቢሆን አይደለም ቤተክርስቲያን መኪና የነዱ ወይ በግሮ እያረጉ መሄድ አይደለም ሶስት ቀን መንገድ ሳይቀር አብርሃም እግዚአብሔር ወዳየለት ቦታ መሄድ ችሎ ነበር። ከስሜቱ በላይ እግዚአብሔርን ልብ አስቀድሞ ነበርና። ስለዚህ ሞሪያም ተራራ ሲደርስ በልጁ በይሳቅ ፈንታ የሚሰዋ ነጭ በግ አገኘ። እግዚአብሔርን አዳኝነት ተመለከተ። እግዚአብሔር ጻድቅ መሆኑን አየ። እግዚአብሔር መሥዋዕትን የሚያዘጋጅ ደግ መሆኑን አየ። አብርሃም እግዚአብሔርን እንዲያምነው የበለጠ ተግባራዊ በሆነ መንገድ እግዚአብሔር በታማኝነት ተገለጠለት። ተደሰተ። አብርሃም አላሳፈረውም። እሱም መከተል ያየለትን ተከትሎ የሚሄዱ አንዳንድ ጊዜ አድካሚ የሆነ መንገድ ሊሆን ይችላል። የምንሄድበት መንገድ እግዚአብሔር ወዳየለት ስንሄድ፣ አሁን ብዙ ሴቶች በተዳራችሁ ደክማችሁ ሊሆን ይችላል። ብዙ ወንዶች መንገዱ አድካሚ የሆኑባችሁ ይሆናል። ልጅ ማሳደግ፣ ቤትን መምራት፣ ትዳርን መምራት እንደ ትልቅ ተራራ ከብዶን ሊሆን ይችላል። እግዚአብሔር ልጆች እኔ ያን ጊዜ ስሜታችን ጋር እንነጋገራለን። እንመካከራለን። ልቶ እንዲሄን ትዳር ለምን አልገላገልም ይላችኋል፣ ስሜታችሁ ውጤቱን ያሳያችሁ። መልካም አስመስሎ፣ ሜዳውን ገደሉን፣ ሜዳ አስመስሎ ያሳያችኋል። እንደ ሎጥ በእሳት የሚጠፋውን ሕይወት ለምለም የእግዚአብሔር ገነት አስመስሎ ያሳያል እንደ ሎጥ እንድንታለል ስለዚህ በምናየው በሚሰማን እንሄዳለን። ፍርድ ቤት ሄደን ውልንቆር እንቀዳለን ሰማን እንቀዳለን እንፋታ እንካፈል እንላለን። ከዚያ በኋላ ያንን ውሃ ካፈሰስን በኋላ መልቀም ያቅተናል። እውነቱ ሲመጣ፣ ትክክለኛው ነገር ሲመጣ፣ ትክክለኛው ህይወት ሲመጣ፣ ብቸኝነቱ ሲመጣ ከባድ ይሆንብናል። ልጆቻችን ሲቸገሩ ከባድ ይሆንብናል። አያችሁ እግዚአብሔር ልጆች እግዚአብሔር ወዳየው መሄድ አድካሚ ሊሆን ይችላል። ትዳርን ተሸክሞ መሄድ ልጆችን ያሳደጉ መሄድ አድካሚ ሊሆን ይችላል። የሶስት ቀን መንገድ ሞሪያ ተራራ ሩቅ ነው። ያ የበረከቱ ተራራ ሩቅ ነው። እግዚአብሔር ነጩን በግ ያስቀመጠበት ቦታ ሩቅ ነው። በህይወታችሁ ነጩ በግ የተቀመጠበት ቦታ፣ በትዳራችሁ፣ በልጆቻችሁ ክብር የተቀመጠበት አክል የተቀመጠበት ቦታ ሩቅ ሊሆን ይችላል። ሊሆን ይችላል ግን መሄድ ያስፈልጋል። እግዚአብሔር ልጆች መሄድ ቢደክምም ከስሜት በላይ እሱ ያየውን አይቶ መሄድ ያስፈልጋል። እግዚአብሔር ልጆች በጣም ብዙ ከባባድ መንገድ እንድንጓዝ የምንግደር ሰዎች አለን። ሰርተን ለመብላት አድካሚ ስራ እንሰራለን። አድካሚ ስራ አድካሚ ነው፣ ግን ሰርቆ ከመብላት ሰርቶ መብላት ይሻላል። መንፈሳዊ ሕይወት ስጋው ደግሞ መቀበል ንስሐ መግባት አድካሚ ነው። መተው የሚገባን ቆሻሻ ነገር መተው ሊኖርብን ይችላል። ቆሻሻውን ትተን ብንጸድቅ፣ ቆሻሻውን ትተን ብንቀደስ ይሻላል። ያ ነጭ በግ የተቀመጠበት ተራራ ቅርብ አይደለም። እግዚአብሔር ልጆች ቅርብ አይደለም። ግን ነጩ በግ ወደተቀመጠበት ተራራ ሂዱ። ተስፋ እንዳትቆርጡ። ከአብርሃም ተማሩ። በዛ ተራራ እግዚአብሔር አብርሃም አብርሃም እግዚአብሔር ንብፅ አዳመጠ። እግዚአብሔርን መልአክ ተመለከተ። ክርስቶስን በበግ ምሳሌ አየው። በልጁ በይስሐቅ ፈንታ የሚሰዋው በግ አገኘ። ልጁን በሕይወት አገኘ። እግዚአብሔር ታማኝነቱን ተመለከተ። ለምለም ነው እግዚአብሔር ያለበት ስፍራ፣ እሱ ያስቀመጠው የከበረ ስጦታ ያለበት ስፍራ፣ የእግዚአብሔር ሐሳብ፣ እግዚአብሔር ዓይኖች ያረፉበት ቦታ፣ እሱ ይሻላል፣ እሱ ይሻላል፣ እሱ ይሻላል። በህይወታችን ትናንትና እንጓጓባቸው የነበሩ ብዙ አይነት ኑሮዎች ነበሩ። ለምሳሌ እኔ በጣም እንጓጓለትና በረከት ብዬ የማስበው ኑሮ ነበር ውጭ ሀገር መኖር ነበር። የሚመስለኝ በረከት የሚባል ውጭ ሀገር ሲሄዱ ድግስ ሲደግሱ እልል ሲሉ ስመለከት፣ በቃ መባረክ እሱ ነው ብዬ አስብ ነበር። ለካ ሀገር እግዚአብሔር ነው። ሀገር ኢትዮጵያ፣ ሀገር አሜሪካ፣ ሀገር ኤርትራ፣ ሀገር ስዊድን፣ ሀገር እንደሱ ምድራዊ ነገር ነው። ሀገር እግዚአብሔር ነው። ትልቅ ሀገር፣ የሰላም ሀገር፣ የመኖሪያ ሀገር እግዚአብሔር ነው። በቃ ሀገርን ትተው የሚሄዱ ልጆች እያስቀኑ በቃ በረከት ማትሱ እንደሆን ይሰማኝ ነበር፣ እኔ የማየው ነው ያ። እግዚአብሔር ግን የሚያው ሌላ ነበር። ለዚህ ነው የራሴ መንገድ ተዘግቶ እንደወደድከው ልኖር በረሃም ቢሆን ለምለም አንተ ያየው ሀገር ብዬ ዘመርኩት። እግዚአብሔር በረሃም ሲያለመልም ደግሞ አሳየ። ድንጋይ ለምለም ውሃ ሲያመነጭ አየው። ለካ ሀገር እግዚአብሔር ነው፣ ለካ ሀገር እግዚአብሔር ሀሳብ ነው። የእግዚአብሔር ዓይኖች ያረፉበት ነው ኑሮ ለካ እሱ ነው። ስሜት ግን ይህን አይልም። ስሜት ውጣ ሂድ ብረር ብረር ብረር ነው የሚያሰኘው። የእግዚአብሔር ሀሳብ ከስሜታችን በላይ ነው። ከስሜታችን በላይ ነው። እግዚአብሔር ፈቃድ ከስሜታችን በላይ ነው። መቼም እንዳትረሱት ይህን። ስሜታችን በሉ በሉ በሉ የሚለን ክፉ ነገር ከማዳመጥ መሰብሰብ፣ አደብ መግዛት ያስፈልጋል፣ በውጤቱ እንዳንጎዳ። አንድ ችግር ሲፈጠር ተናገር፣ ተቆጣ፣ ተሳደብ እንዴ ብሎ ስሜታችን በጣም ይገፋል። አላገር ግን አንደበታችንን መዝጋት ያስፈልጋል እንዳይቆጨን በኋላ። ሁሌም ቢሆን ነጩን በግ ለማግኘት ከስሜት ጋር መፋታት ያስፈልጋል። ይህን እንዳትረሱ እንዳንረሳ እንዳንድረሳ እግዚአብሔር ልጆች የሰማነውን በልባችን መዝገብ ላይ ጻፍልን። ብዙ እንደተማራችሁበት ተስፋ ላይ ጻፉ፣ ውስጥ የኮሜንት አርጉ። ምን አስተማራችሁ እግዚአብሔር ምን ተናገራችሁ? እንጃ ምን እንዳላችሁ አላቅም። እኔ ግን ብዙ ተምሬያለሁ። ብዙ ተምሬያለሁ። እግዚአብሔር ሲናገር ታማኝ ነው። ያ ቃል ለምንድንም እንደሚናገር ያ ቃል ማን እንደሚናገር ያውቃል። በዚህ ጥቂት መንጋ የሚናገረውን እሱ ያውቃል። እግዚአብሔር በተናገረው ቃል ያበርታል። ቃሉ ይቀድሰን፣ መንፈሳችንን ይባርክ። እግዚአብሔር ቸርነት የነታችን ሜታችን በረከት፣ የመላእክት ጥበቃ አብሮን ይሁን። ኢየሱስ ብሩክ ስም ይጠብቀን። ኮሜንት ሳታደረጉ ላክ ሳታደረጉ አትውጡ። ይህም በማድረጋቸው ዩቲዩብ ፊት እንዲቀመጥ እያደረገው ነው። እግዚአብሔር ዘራችሁን ይባርክ። ቄስ አሸናፊ